ዛሬ እንግዲህ ጨረቃዎች ባልና ሚስቶቹ መተውልናል ማለት ነው። በጉጉት እየጠበኳቸው ነበርና ዋው ብያለው። እንግዲህ ከቡታ ጅራ ይቱበሮች ለመጀመሪያ ጊዜ ፍቅረኛውን ለማዝናናት ወደ ውጭ ሀገር ይዞ የተጓዘ ብቸኛውና ብቸኛው ቀብራረው ብሩክ፣ በዚህ መልኩ እንግዲህ ዘና ፈታ እያሉ መጥተዋል። በጣም በጣም አምሮባቸዋል። ፈጣሪ ከሰዋይ ይጠብቃችሁ እንዲሁም በጣም የምናገረው ጠቃሚ መልእክት ስላለኝ ውድ የጨረቃ ቤተሰቦች እንድታዳምጡኝ በትትና እጠይቃለሁ። ማለት ነው ስለ ሀይኝ እና ስለ ቡራ ቻናል ማለት ነው ማለት ነው። ሰላም ሰላም፣ ውድ ቻናል ቤተሰቦች እንኳን ደህና መጣችሁ። ለቤት አዲስ የሆናችሁ ቤተሰብ ሁኑ፣ ቻናሉን ሰብስክራይብ አድርጉ። አዲሶቹም እንዲሁ ሰብስክራይብ አድርጉ። ነባሮቹ ደግሞ ሁሌም ምርጥ አስተያየት ስለምሰጡኝ ከጎን የሆናችሁም ስለምደግፉኝ የጨረቃ ቤተሰቦች የእውነት ቃል የለኝም። እግዚአብሔር ያክብርልኝ። በዚህ ሰዓት እንኳን ስራ በበዛበት ሰዓት የወለታችንም ጾም በሆነበት ወቅት እኛን ዩቱበሮችን ትንንሾቹንም እያበረታታችሁ ትገኛላችሁ። በጣም ነው መሰግ ውዛሬ ነው። ዛሬ እንግዲህ ሀይሚና ቡራ ቪዲዮ ይለቃሉ ከሁለት ሰዓት እስከ ሦስት ሰዓት ባለው ማለት ነው በኢትዮጵያ ከስምንት ሰዓት እስከ ዘጠኝ ሰዓት ማለት ነው አደል? እንደዛ ማለት ነው። እና በጉጉት ጠብቋቸው። ታዲያ እንደዚህ አይነት ምርጥ ቪዲዮ እየሰሩ ከዱባይ አንስተው ቪዲዮ እየለቀቁልን ለእኛ ለኦዲንስ ብሩክም የኦዲንስንም መልእክት ተቀብሎ ሀይሚንም ለማስደሰት እጅግ በሚገርም ሁኔታ ሀሳባችን ተቀብሎ ሀይሚን ለማዝናናት ወደ ውጭ ሀገር ይዞ መሄዱም ይሄም እንዳለ ሆኖ ሀይሚና ቡራ የሚለቋቸው እጅግ በጣም ምርጥ ቪዲዮ ናቸው። ከዱባይ ሆኖ ማለት ነው፣ ከዛሬ ይጀምራል። ታዲያ የጨረቃ ቤተሰቦች ሁለት አይነት ቤተሰበት አላቸው። ያ ማለት ምን ማለት ነው? አንደኛ በሀይሚና በቡራ የሚሰሩ ዩቱበሮች ኤግዛምፕል፣ እኔን ጨምሮ ማለት ነው። ሲቀጥል ደግሞ አድናቂዎች ብቻ ምንም ቻናል የሌላቸው ሀይሚና ቡራን የሚያደንቁ ታዲያ፣ ለሁለቱ መልእክት አለኝ ማለት ነው። ያ ምንድን ነው? በመጀመሪያ ሀይሚና ቡራን ለሚወዱ እንዲሁም በሀይሚና በቡራ ቪዲዮ ለሚሰሩ ማለት ነው፣ በትክክለኛ መንገድ ለሚሰሩ እንዲሁም ደግሞ አላደል ብቻ ቪዲዮ ለሚሰሩ የእነሱን ደስታ የሚፈልጉ የእነ ሀይሚን እድገት ብልጽግና የሚፈልጉ የእነሱ ስኬት ተሟልቶ ሁለታቸው አንድ ላይ እንዲሆኑ ለቁም ነገር እንዲያበቁ የሚፈልጉ ዩቱበሮች ከኔ ጀምሮ የሚሰሩ ቪዲዮ አሉ። ታዲያ እናንተ ዩቱበሮች ከራሴ ጀምሮ ማለት ነው ከዛሬ ጀምሮ የሀይሚንና የቡራን ቪዲዮ ሼር በማድረግ ቡራ ወደ 300 ሺ፣ ሀይሚ ወደ 200 ሺ እንዲገቡ ታሪክን እንስራ እስኪ። የእውነቴን ነው ምላቸው። ይሄን የማስተላልፈው ለዩቱበሮች ማለት ነው ቪዲዮ ለሚሰሩና ሰብስክራይብም ላላቸው። ሁሌም በና ሃይሚ ቪዲዮ የምንሰራ በጣም ብዙ ነን፣ ከራሴ ጀምሮ ማለት ነው። እኔን የምታዩ ከሆነ የሃይሚን ቪዲዮ ሸር አደርግላት አለው። ማለት ሁልጊዜ ባይሆንም ብቻ ሼር አደርግላት አለው። የቡራንም እንዲሁ አልፎ አልፎ ማለት ነው። በተለይ ሃይሚ በቃ መቶ ሺህ እስከምትገባ ኢቭን እስካሁን ሼር አደርግላት አለው። የእሷ እንደሳ ስለምፈልግ ማለት ነው፣ የቡራንም ሼር አደርጋለሁ አልፎ አልፎ። ታዲያ የእኔ ሰብስክራይቡ በጣም ትንሽ ስለሆነ እንደ ሁልጊዜ እንደምላችሁ ኖቲፊኬሽን ለዩቱ ብዙ ላይደርስ ይችላል፣ ለዩቱበሮች ሊደርስ ይችላል። ስለዚህ ዩቱበሮች፣ በሃይምና በቡራ የምትሰሩ ዩቱበሮች እስኪ ቪዲዮቸውን ሼር በማድረግ ሪከርድ እንስበር። ማለት እነሱ ከዱባይ ሆነው ቪዲዮ ሲለቁልና ተጨንቀው ተጠበው የሚያምር ቪዲዮ ሲለቁልና እኛ ደግሞ ቪዲዮቸውን እያየን መጀመሪያ የእነሱን ሼር አድርገን ከዛ በኋላ እኛ እንስራው ማለት ነው። ማለት መልካምነት የሚጀምረው ከራስ ነው አይደል? አዎ። እናንተ መልካም ከሆናችሁ ለሰው ጥሩ ካሰባችሁ ፈጣሪ ደግሞ ለእናንተ ጥሩ ነገር ነው የሚያስብላችሁ። እንደዛ ነው ነው የማስበው። ይሄ ቪዲዮ ለምሳሌ ነው። በሁለተኛ ደረጃ ደግሞ ለአድናቂዎች አድናቂዎች ምንም ቻናል የሌላቸው ሀይሚና ብሩክን በተከታታይ ቪዲዮዋቸውን የሚያዩ የሚያበረታቱ ሲጨነቁ የሚጨነቁ ሲያዝኑ የሚያዝ ነው ሲደሰቱ የሚደሰቱ በጣም በውጭ ዓለምን በኢትዮጵያ ምርጥ የጨረቃ ቤተሰቦች ተመልካች ምንም የዩቱብ ቻናል የሌላቸው አሉ። ታዲያ እነሱ ደግሞ የና ሃይሚን ቪዲዮ በደንብ በማየት ጨርሳችሁ ማለት ነው። ሲሆን ጨርሳችሁ ነው መታየት ሁላችሁም ይመስለኛል እና በደንብ በማየት ምርጥ አስተያየት በመስጠት እንዲሁም ደግሞ ከነሱ ማለት የነሱን ስም የሚያጠለሽ ወይም ያልሆነ ወሬ የሚያወሩ ዩቱበሮችን እነሱን በመተው ለነሀይሚና ለነቡራ ብቻ ድጋፍ በመስጠት ምርጥ አስተያየት በመስጠት ራሳችሁን ሳታሳምሙ ጊዜያችሁን ቆጥባችሁ እውነት ነው የምላችሁ። አሁን ስራ ይበዛልና ጊዜያችሁን በአግባቡ ተጠቅማችሁ የእነሱን ቪዲዮ ብቻ በመመልከት ከቻላችሁ ደግሞ በመልካም የሚሰሩትን ዩቱበሮችን፣ ትንንሽ ዩቱበሮችን በማበረታታት ለምን ትንንሽ ዩቱበሮች ደግሞ ለነሀይሚም ማበረታታት ስላለባቸው ማለት ነው። ስለዚህ ይሄን በማድረግ እናንተ እንደምትተባበሩ ሁሌም ሁሌ ነው የምታደርጉት። የእውነት በተለይ በተለይ ዩቱበር ከሆኑ ዩቱበር ያልሆኑ ምንም ቻናል የሌላቸው ናቸው፣ የና የሚን ቪዲዮ በትክክል አይተው ምርጥ አስተያየት የሚሰጡ የእውነቴን ነው የምላቸው ትክክለኛ ኦዲንስ ናቸው። ዩቱበሮችማ ለራሳችን ነው የምንሮጥ አብዛኞቻችን፣ ለራሳችን ሰርተን ምናምን። በነገራችን ላይ የምታውቁ ታውቃላችሁ፣ እና አንድ ሽኬ ከታየ ቪዲዮ ለምሳሌ በኩዌት ዲናር አንድ ዲናር ነው የሚቆጥረው፣ አንድ ብር ማለት ነው። አንድ ሺህ ከታየ አንድ ብር ነው የሚቆጥረው፣ አንድ ዩሮ ማለት ነው። አስቡት፣ ሁለት ሺህ ከታየ ሁለት ዩሮ ነው የሚቆጥረው ሶ ገና። ታዲያ ትንንሽ ዩቱበሮች ምንም ያን ያክል ቢቆጥርም ባይቆጥርም መልካም ነገር በመስራት ከእንደዚህ ከትንንሽ ብር ይልቅ የሰውን ነገር በማስቀደም ያ ማለት ምን ማለት ፈልጌ ነው፣ በቃ በነ ሀይሜና በነ ቡራ ስንሰራ በመልካም ነገር እንስራ። ለትንንሽ ሳንቲሞች ለመለቃቀም ብለን የሰውን ስም ባናጠፋ። አሁን ላይ ግን እየተስተካከላችሁ ነው ብዬ አስባለሁ። እኔ ከማውቃቸው የተበሯቸው አሁን እየተስተካከሉ ነው፣ አሪፍ አሪፍ እየሰሩ አይቻለሁ ማለት ነው። ስለዚህ ጨዋታችን ተሰምቷል ማለት ነው። እውነቴ ነው ምላችሁ እና ዛሬ ይመጣሉ ጠብቋቸው። በተቀጠራችሁበት ሰዓት ሰዓቱን አስቀምጠዋል እነ ጉራ። እንግዲህ ሀይሚ የመጀመሪያው ጊዜ ስለሆነ እንደ ነገ ሊበሩ እንደ ዛሬ ምንም እንቅልፍ አልተኛችም ተብሏል፣ እና ትንሽ ድካምም ስለነበር እንዲሁም ደግሞ አይሮፕላኑ ሲንቀሳቀስ ትንሽ ጨዋለችም የሚል ሁላ ወሬ ይወራል። ግን ከእሷ ብንሰማ ደስ ይለኛል። ይሄ ወሬም ስለሆነ ሊሆንም ይችላል። ለመጀመሪያ ጊዜ አስደነግጣል፣ እውነት ለመናገር ምክንያቱም ታክሲ አይደለም በኤርፕሌን በአየር ስለሆነ ማለት ነው። ሲቀጥል ደግሞ ዱባዮች በጣም ይለያሉ ምርጥ አቀባበል እንዳደረጉላቸው በጣም ብዙ ሰው እነሱን ማግኘት እንደሚፈልግ ነው የሰማሁት። ብቻ በቃ ምርጥ ነገር በማሰብ ጥሩ ነገር በማሰብ የእነሱን ደስታ ሞር ተደስተው በቃ እኛ እዚህ ኢትዮጵያ ውስጥ ያለን በውጭ ዓለም ያለን ኢንተርኔት እንደልብ ልብ ነው ያለን። በተለይ በውጭ አለም የምንኖር ዋይፋይ እንደ ልብ ይኖረናል። እኔ ቤት ስኖር በዋይፋይ እጠቀማለሁ። እኔ ግን መወር የምጠቀመው በዳታ ነው። ውጭ ላይ ነው ምውለው። በቤት እኔ እንጃ በጣት የሚቆጠር ሰዓት ነው ምውለው። ከቤት ውጭ ላይ ነው ምውለው። የእውነቴ ነው ምላችሁ። እና በስራ ምክንያት አሁን ራሱ በቃ ጠዋት የወጣው አሁን እየገባው ነው ማለት ነው። እና ትንሽ ቆይቼ ደግሞ እሄዳለሁ ማለት ነው። እና ቪዲዮ ራሱም የምሰራላችሁ በጣም እያመሸሁ ነው። ስራ እየበዛብኝ ስለሆነ ምንም ማድረግ አልችልም። የነቡር ቴሌግራም ቪዲዮ ካየሁት የእኔ ቢቆይ ምንም አይደለም።